የገራፊው ማስታወሻ በክፋት እለት በቀን ግማሽ አጋጣሚ የአዳም ኃይል አሸንፎ ሲበረታ ተቃዋሚ ባለስልጣን በሚባሉት ግራ ቀዳጅ ቀኝ ሰፊ እኔ በዳይ ቀጪ ሆኜ አደረጉኝ ሰው ገራፊ ሰጡኝ ሞያ ሰጡኝ ሞያ እወዳለው በቀዛሪ አርገው ሾመው እንድገርፈው እኔ በዳይ አንዱን ማሪ እኔ እንደ ወያይ ሰው ማስጨነቅ በሰው ጅራፍ ቆይ ግን ይህ ሰው ምን ቢያውቅ የሚገረፍ በሰው ምራፍ ብሎ ማሰብ አልችልበት ማሰላሰር ግረፋው ብሎ የሰጡኝን በግርፋት ማቆሳሰል እኔ እንደው አይሰልችኝ ስስ ጀርባውን አመቻቸው ለመግረፍም እንዲመቸኝ አጣበኩት አጣበኩት በደረቱ ወደ ግዱም ሳባረኩት እያቆሰልኩ የምገለው ለኔ እንዲሆን መች አወቅሁት፣ መች ተረዳው፣ መቼ ገባኝ ባሪያ መልኩ መቻ ሲሰግዱለት የዮርዳኖስ ጉድ ሲገለጥ በአለት ዋጥም ሲቆረጥ በስትንፋሱ ቅኔን ሲስል መቼ ገባኝ እኔ ነኝ ሲል፣ መቼ ረዳው እኔ ሲሉ በጭካኔ የምበድለው ቀኑን ሙሉ። ባለማወቅ አይደል ባለማወቅ አይደል፣ ስላልገባኝ ፍቅር ቅሉ ባለማወቅ አይደል። በፍቅር ቀን የሆንኩበት እርጉም ክፉ ሚስማር ለቃቅም የዋልኩኝ እንድበሳስስ መዳፉ

ጸጠት መልካም ጸጠት ደጉ ድንጋይ መሬቴን አረሰው ለኔ እንደሆን እያሳየኝ ንጹ ደሙን ያፈሰሰው አፈረሰው ድንጋይ ልቤ ያልነበረ እስኪ መስል በሩሩ ፍቅር ትውስታ መና አካሌ እስኪ ቆስል አስታወሰኝ፣ አስታወሰኝ አንሰ መመን አስታወሰኝ የኔ ዘመን ትዝ ይለኛል ያጅር የአጅር አፌ ትዝ ይለኛል ረጋሚው አፌ